አንቺ እየቀለልሽ ነው ማለት ነው። እያቀለልኩ የመጣችሁት ለእረፍት አይደለም አንቺ፣ ትጎበኛላችሁ ብዬ እንጂ እንደዚህ አይነት ሀሳብ እንዳላችሁ አላውቅም። ሰላም ቤተሰብ እንዴት ናችሁ? አለን ፈጣሪ የተመሰገነ ይሁን እናንተ እንዴት ናችሁ? ቆይታ እንዴት ነበረ? በጣም አሪፍ ነው። ሰላም ቤተሰብ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ አማን። እኛ ጋር አሸ ወይና ነው። ፈታ እያልን ነው። ገጠር ተመችቶናል አንሄድም ትላለ። ተመችቶናል እንግዲህ፣ በጣም ፏ እያልን እያሳለፍነው ነው። በጣም በጣም ደስ የሚል ጊዜ ነው እያሳለፍን ያለን እና ፋሚሊ በጣም ተመችቶናል። ዛሬ በሚገርም ሁኔታ በሚገርም ተንኮል ነው የመጣ ነው እኔ እንግዲህ ታቁኛላችሁ ተንኮለኛ እንደሆንኩ ማለት ነው። እና ይሄን ሸበላ አንዷ አንቺ ጠብ አድርጓል። ዛሬ አረ ተሽከሩኝ። እኔ አፍራለሁ። ለምን ታፍራለህ? እውነቴ ነው የተናገርኩት። ስማ፣ ልክ ነሽ። ቤተሰብ ያሽኮረመምኩት እና ምንድነው ተንኮላችን መሰላችሁ በቀደም በጣም ነው ያዘንኩትኝ፣ በጣም ነው የተናደድኩት ገኒ ላይ ማለት ነው። ስለዚህ የእንትኔ ተባባሪ ትሆናለህ አለህ ብዩ አለው። ዋናው በቀሌ የኔ ነው እና ምን አለ መሰላችሁ፣ ምትገር ምቺክ ጠብሷል ነው ተናገር፣ ፋሚሊዎች ያው እሷ እንዳለቻችሁ ነው። ሰሞኑን ያደረገችንን አይታችኋል እና በማናቀው ሀገር በማናቀው ሰፈር ነው ጥላን ሄዳ ያሉ ነገር እንትን ያለው እና በጣም ተናደን ነበር የዛቀን ቀን እና ለሱ አሁን አንድ መልስ ምትሚሆን ነገር ቡዜ አዘጋጅታለች። እና በሱ ነገር ላይ ደግሞ ያው ግዴታ ያው ተዋናዩ እኔ ነኝ። እና በሚገርም ሁኔታ ማዘሯን ልናስደነግጣት ነው። ያው ልናደርገው ያሰብነው ሐሳብ ምንድነው እዚህ ገጠሩ እንደተመቸኝ በዛው የወደድኳት ልጅ እንዳለው እና። እዚሁ ልቀር እንደሆነ ከቻልኩም እንደውም ማግባት እንደምፈልግ ምናምን ነው ምን ነግራት ማለት ነው። ይሄንን ስትሰማ በጣም እንደምትናደድ እናቃለ። ይሄ ዱብዳ ነው ለሷ። ምክንያቱም ገና ልጅ ነው፣ ሲቀጥል ደግሞ ገጠር ውስጥ እኖራለሁ ሲላት ከባድ ነው ለናት። ከባድ ሌላ ነገር ብናስብ ደግሞ ፌንት እንዳልጨር ብዬ ነው። እዚህ ሰፈር አኪም ቤት የለ። ይሄ ትንሽ ይሻላል ብዬ ምናልባት በባህላዊ ነገር ከሆነ እንጂ፣ አዎ ከባድ ነው። ብቻ ያሰብ ነው። እንደዚህ አይነት ነገር ነው ከዚህ በፊት እንደዚህ አይነት ነገር ተፈጥሮ ስለማያውቅ ማከራየት ምንም ስለማያውቅበት ጉዳይ ይሁን እምትደነግጥ እንዴት ምናምን እምትል ነው የሚመስለኝና፣ ያው በጣም ነው እምትናደደው። በእርግጥ ወደዚህ እንድትመጣ ነግረናታል። ያው እስክትመጣ ትንሽ ነገር እንበላችሁ ብለን ነው፣ ለእናንተ መግቢያውን እንስራ ብለን ነው። በቤት እየተንጎዳጎደች መጣን ብለን ነው እየወጣ ነው እና አንቺ ያልናት ከዛ በኋላ አየር እንቀበል። ሰፈሩ አካባቢው ነፈሽ ያለ ነው። አሁን ላይ መሸት ያለ አካባቢ ነው እና ለዛ ነው ቦታውን ታውቀዋለች። የምንቀመጥበት ቦታ ነው ብለናታል። ትመጣለች ማለት ነው። እስከዛ ድረስ እኛ አሪፍ ቅመማ ቀምመናል እና ይሳካልናል ብዬ አስባለሁ። አራ በጣም ነው ይሳካልን። ግን እንትን በይ በቃ በጣም ኮስተር በይ፣ መሳቅ ምናምን ማስባተት የለብንም ኮስተር ብለን እኔም ጀንን ብዬ ነው በቃ ላገባ ፈልጋለሁ። እናንተ ሂዱ፣ እኔ እዚህ እቀራለሁ። ከቻላችሁ እንደውም እንትን በሉኝ ምናምን። ኮስተር በጣም ነው። ያው ከኔ የማጠብቀው ነገር ነው። ስንት ነገር ማሰብ ልጅ በዚህ እድሜ ያው ያስባል። አንተ ነው ለኔ በጣም ያው በጣም የምትናደድ ነው የሚመስለኝ። እንዴት ምናምን ነው የምትለው? እንግዲህ የቀረውን ደሞ እሷ ስትመጣ ከእሷ ጋር አብረን የምናየው ይሆናል። እስከዛ ግን የትም እንዳትሄድ፣ ሪያክሽን ምን እንደሆነ አብረን የምናየው ይሆናል። እኔ ራሴ እስካየው ድረስ ንዴቷ ፊቷ ላይ እስካየው፣ ጓጉቻለሁ። ያው በጣም የምትናደድ ነው የሚመስለኝ በርግጥ። እና እየታየችን ነው እሷ ትመስለኛለች። ከዛ በኩል እየመጣች ነው። ናት ደሞ በእርግጠኝነት እራሷ ናት። ላይ ምን እንደተቀመመ መልሽ፣ አላወቅሽ? ምን እንደቀመመ አላወቀች። ዳገቱ እንዴት ነው? አረከመሽ፣ ዳገቱ እንዴት ነው? እዚህ ቦታ ጥራሽ፣ ካሜራ እና ቪዲዮ እንስራ እንግዲህ በቀደም በቀደም ተይ አታንሺ። እንዴቴ እናታምጪው እንዴቴ እመጣለሁ። አሁን ችግር የለም። አሁን ሥራ ትቼ ነው የመጣሁት። ለምንድን የፈለጋችሁኝ? ቶሎ ወደ ጉዳያችሁ። ሰላም ልበላቸው፣ ቤተሰቦች ሰላም እንበላቸው ቤተሰብ። እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ገጠር ተመችቶናል። እንግዲህ ምን ቀረም ነው የሚመስለኝ ሳስበው። ደህና ነን። እንዴት ናችሁ እናንተ እና አሁን የፈለግንሽ እኔ እንደሽምግልና ነው እንግዲህ ይዞኝ እንትን ያለው ቤት ውስጥ ደግሞ ብዙ ሰው ስላለ ለማውራት አይመችም። እና ደግሞ በፋሚሊም ፊት እንዲሆን ስለፈለገ ነው። አንድ ሀሳብ ሊያወራሽ ይፈልጋል። እኔ እንግዲህ እንደ ሽማግሌ አስቦኝ ነው ያስቀምጠኝ። መላችሁ ሰው አሪፍ ነበር፣ ከእኔ በለጠ ግን እና ያው ገጠር ያሳለፍን ያለውን ነገር በጣም ደስ የሚል ጊዜ ነው። በጣም አሪፍ ጊዜ እያሳለፍን ነው። በጣም ወደነዋል። ያው እህል ዛሬ ለምን እንደፈለግሽ ደሞ ሰውት ነግሬሽ የበለጠ ደስ ይለኝ ነበር። ያው ግን ትንሽ ልንገርሽ እና ሆነች በጣም የተመቸችኝ ልጅ አለች፣ በጣም ወድጃታለሁ። ከቻልሽ ያው ላስቷ ከሷ ጋር እንድንተዋወቅ ስለፈለኩ ነው። አብረን ያው ስለሽ አካባቢውን አንቺ በደንብ ስለምታቂው ያው ከዚህ በፊትም ቢያንስ ፋሚሊዎቿ ምንም አንቺ ስለምታቂ የበለጠ ከልጅቷ ጋር የሆነ ማውራት ፈልግ ያለውና በእርግጥ እያወራት ነው አሁንም፣ እሷም እያወራችኝ ነው። ግን የበለጠ ደግሞ ከልጅቷ ጋር የመሆን ሐሳብ ስላለኝ ከቻልኩ፣ እንደውም ከዚህ ባልሄድ፣ እዚህ ከእሷ ጋር ብቀጥል ምናምን ብዬ አስቤ ነውና፣ እስኪ በደንብ አብራሪላት ያለውን ነገር ለእሷ ስለነገርኩህ ብዙ ነገር ነው። ሲሪየስ ነገር ነው። ማለት እኛ ማን ካሜራ ይዘን የጠበቅን ስለምንድን ነው? አንደኛ ያው ሚዲያ እንዲያውቅ ስለፈለግን ነው። ከሚዲያ በሚዲያ መምጣት እፈልጋለሁ። እንዲያውም ሚዲያ ላይ ራሱ ለአምጣት ሲለኝ እኮ ነው። ቆይ መጀመሪያ እናትህን በሚዲያ እናውራት ያልኩት እኮ ለዛ ነው እንጂ ሊያመጣት ነበር። ሲጀመር ምን ማለት ነው? አንቺ እራስሽ አታውቂም እንደ ምን ማለት ነው? እንደዚህ ዐይነት ሐሳብ ሲሰጥሽ እኮ እንደማይሆን መንገር ነው ያለብህ። አይ ልጅቷ ግን አሪፍ ናት፣ ተመችታኛለች። እኔ ሳያታ ቆንጆ ናት። እኔት ኧረ እባክሽ እየቀለዳችሁ መሆን አለበት። እየቀለድን አይደለም፣ ቁም ነገር ነው እዚህ ጋር የምናወራው። ካሜራ ይዘን ስለጠበቅንሽ ከሆነ እኛ ፋሚሊ እንዲያክ ስለፈለግን ነው፣ ሚዲያ ላይ መምጣት ስለፈለግን ነው። ልጅቷ ራሷን እዚህ ዘናት መተን ሚዲያ አብረን ብንታወቅ ደስ ይለኝ ነበር፣ ግን እሷ ቅድሚያ ማወቅ አለባት ያለውን ነገር ከሷ ጋር እንነጋገርና አንድ ላይ ሰብሰብ ብለን እንመጣለን ስላለችኝ ነው ካሜራ ይዘን የጠበቅን። እንደዚህ አይነት ነገር አቁም። ሲጀመር ማለት እንደምን ሆነህ ነው? ጤነኛ ነህ እንዴ? ወይስ እኔ ልታሳብደን ይፈልጋል? ማሳበድ ያለው ኖርማል ነው እኮ ቦታ ቢያንስ እንደዚህ አይነት ሀሳብ ሲያመጣ ሲያመጣ እኮ ቢያንስ ማውራት መቻል አለብሽ። ቡዜ ነው በዚህ ነገር ቀልድ እንደዚህ ይሆናል። ቢያንስ ያለበትን ሁኔታ ታውቂያለሽ። ገና ልጅ ነው። ምን ቁመቱን ትልቅ ሆኖ ቢያንስ አንቺ ታከልሽ እኮ ከማንም በላይ ገብቶሻል። አሁን እንደዚህ ሲልሽ እኮ የሆነ ነገር ማለት ነበረብሽ። እንዴት እንደዚህ ይሆናል ብዬዋለሁ እኮ፣ ግን በቃ ሳያት ደግሞ ልጅቷ የምትሆነኝ ናት ምናምን ነገር አለኝ አውርቼዋለሁኝ። በቃ የሆንም ሲለኝ እሺ በቃ ብዬ አልኩኝ። ሳያት ግን ወደድኳት፣ እኔም የምትሆነው ናት ልጅቷ። አንቺ ምን ይህን ያህል እንትን አልሽ ማለት ነው? አንቺ ብትሆኝ አሁን በእኔ ቦታ ሆነሽ አስቢው እኮ ሁሉም ጋር ያለ ነገር አሁን እንደዚህ ትላለህ። እኔ አሁን እኮ ለትዳር አሁን ቁም ብለሽ ታስቢው ደረጃ ምናምን የሚባል ጊዜ ላይ አይደለም። የለም ማንም ሰው የሆነ የምትሆነውን ሴት ካገኘ አሪፍ ከሆነች ፋሚሊ እንትን ካለ ከፈቀደ እኮ ማግባት ያን ያህል እንትን ያለ ነገር አለ? እሱ እየገረምሽ ነው። እሱ እኮ እዚህ መኖር ነው የሚፈልገው። ታውቂያለሽ፣ አሁን መሄድ እራሱ አይደለም። እኔ አሁን ወደዚያው የማይባል ነገር አትበሉ። ሲጀመር እዚያ ለምዶ እዚህ መኖርም አይችልም። ግን መሆን የሌለበት ነገር ለምን እንደዚህ ታስባላችሁ? በእርግጥ በርግጥ ልጅ ልጅ ተስላ ላይ ሸበተ ምን ሆነ? በጣም ቆንጅዬ ናት። እኔ ደግሞ አሁን በመጣሁባቸውም ቀናቶች እንዳየኋት ከሆነ አስተሳሰቧ ደስ ይላል። አሪፍ ነው። በጣም ቆንጅዬ ናት። ገና እኮ ትናንት ነው የመጣኸው። አ ትናንትም ብመጣ እኮ በየጎረቤት እየዞሩን ብዙ ነገሮችን። ሶስት ቀን በቃ ከትናንት ወዲያ ነው ከመጣ። ሶስት ቀንም ብመጣ እኮ በሶስት ቀን ውስጥ ብዙ ቤት ሄደናል። ብዙ ሰዎችን አይተናል። ከነዛ ሰዎች ካየዋት መሀል ደሞ አንዴ ተመቸችኝ አለች። ከቻልኩ ነው እዚህ መቅረት ነው የምፈልገው መፈልገው ከእሷ ጋ የሆነ ነገሮች ብታመቻቹልኝና እዚህ ያለውን ነገር ከእሷ ጋ ባሳልፍ በጣም ደስ ይለኛል። ልጅቷ ለእሷም ማሳይቻታለሁ። በእርግጥ አልተዋወቁም፣ ግን ያለውን ነገር ነግሪያት እሷም አይታታለች። ምን ማለት ነው እንደዚህ? ቢያንስ አንተ ሰው ምን ይላል? ቢያንስ ፋሚሊዎች አሉ። ገብቷል። በዚህ ደረጃ እንደዚህ እንደዚህ ነው ብዬ ስናገር እራሱ ሰው ምን ይለኛል? ለኔ አታስበው ነው ሲጀምር። አንተ እንደዚህ ያለ ነገር እንዴት ታስባለህ? ገና ልጅ እኮ ነው ምን ችግር አለ? የመጣኸው እኮ ሴት ለመምረጥ አይደለም። የመጣነው ቤተሰብ ጥየቃ ነው የመጣነው አይደል? እንደዚህ ታስባለህ አንተ እንደዚህ ዓይነት ታስብ፣ ካይምሮ ካውጣ። እስኪ አንቺ ልትረጅ ሞክሪ እንጂ ምን ማለት ነው? አይ አንቺ እራስሽ። እኔ እኮ የመጣችሁ ትጎበኛላችሁ ብዬ እንጂ እንደዚህ አይነት ሀሳብ እንዳላችሁ አላውቅም። ሰው ሰው የሚገናኘው ሰው ፈልጎ ምን ብሎ አይደለም በአጋጣሚ ነው። ማንም ሰው ፈልጎ ተፈላልጎ የሚገናኝ ሰው ማንም የለም። በአጋጣሚ የሆነበት በሄደበት በሆነ ምናምን በቃ ሰው በአጋጣሚ ነው ሊገናኝ የሚችለው። እና በአጋጣሚ ለጉብኝት ለምን በመጣ እኔ እሱ ሴት ፍለጋ ያለውን ነገር እንትን ብዬ ምናምን አሁን ያቺ አሁን አይመስልም ያላት አማራጭ አምና መቀበል ነው እንጂ እኔ ምንድነው ማምነው እንደዚህ አይነት ነገር አምኝ ልቀበል? እንዴ ምን ማለት ነው? ገጠር ይረስ ገጠር ላይ ይኖር ከልጅ እየቀለድሽ አይደለማ። ይራስ ይራስ ተራሽ ችግር የለውም ባልቼ ለማ ምን ነው ከእሷ ጋራ ገብተሽ እስከመረጠ ድረስ ከእሷ ጋር ይኖር። ወይኔ አንቺ ምን ይበቃ ነው እንዴ

ምንድነው ይሄ? የምረዳው የሚያስረዳ ነገር እኮ አይደለም ይሄ። ምን ችግር አለ? ቀለል አድርገሽ ካሰብሽው እኮ ምንም የሚካበድ ነገር አይደለም። እንዴት ነው የማይካበደው? ይሄ እኮ ማንም ሰው ሊያደርገው የሚችለው ነገር ነው። አንድ ሰው የሆነ የምትሆነውን አሪፍ የሚለውን ሰው ካገኘ እንደዚህ አይነት ነገር ከማሰብ ውጪ ምንም ሊያስብ አይችልም። አንድ ሰው ተወለደ፣ አደገ። ካደገ በኋላ ወደ እንደዚህ አይነት ነገር ውስጥ ገብቶ ያለውን ያለው ነገር አንቺም ደግሞ ብትሆኚ በልጅነት ነው ያገባሽው። በልጅነት አግብተሽ ነው እኔን የወለድሽኝ። በልጅነት ባታገቢ ኖሮ እኔንም አታደርሽኝም ነበር። ሶ ቢያንስ ወጣት ሆነሽ ስላገባሽው ነገሮችን አቅልሽ ማሰብ አለብሽ። አይተሽዋል። አ ስላየሽው የሆነ እኔን መጫን የለብሽም። ቢያንስ ገና ነክ እኮ አንተ ልጅ ነህ። የራስ የምትለው ነገር ያስፈልጋል። ወጣትነት ገና አጣጥመም ብለህ ነው እንጂ እኔ ምንም ምክንያት የለም። ያን ጊዜ እና ደግሞ አሁኑ ጊዜ እኩል አይደለም። ለምን ሰው የሚል ነገር አሰማም። ሲጀመር አንተ እንደዚህ አይነት ሀሳብ ገጠር ስለመጣ ነው። ሴት አገኛለሁ ብዬ ነው። በአጋጣሚ ያየኋት ወደድኳ፣ ተመቻችኝ። ስለዚህ ነገር ነው ያመቻኝ አሁን

ምን ማለት ነው? አይደለም እንደዛ ማለት ሳይሆን እሷም እናት ናት። ቢያንስ እሷ እናት ሆና እንኳን ቀለል አድርጋ እንደወጣትን ነገሮችን እየተረዳች ነው። ስለዚህ ቢያንስ አንቺ ያለውን ነገር አንቺ ማሳለፍሽበት ልጅ ሆነሽ ያለውን ነገር አይተሻልና ይህንን ነገር ቢያንስ አይተሽው እዚህ ያለውን ነገር ብታስተካክልኝ። እኔ ምንም ማስተካክለው ነገር የለም። ሰምኛላችሁ፣ ሁለታችሁ ማለት ነው። ለመበጥበጥ አይኮነ አላማችሁ የመጣችሁት ምን ትችላላችሁ? በቃ ወንድ ነገር አሳብኒ ጭራሽ ያዝ። ትሄዳለህ፣ ትሄዳለህ። ምን ማለት ነው? ወይኔ በቃ ተከብጂ አንቺ። ወይኔ በቃ ቡዜ፣ ዝም በይ አንቺ። አይመለከትም በቃ ዝም በይ አንቺ ሳይሽ ነው በቃ አንቺ እንደወጣት ነው አንቺ አርልሽም ለእኔ እኑ ወጣት እንደመሆኔ የምትነግሪኝ እና በቃ አንቺ ከንቲ ነገሮችን። ወይኔ ጌታ ሙዚ ዝም በይ። ከኔ ጋር ትጣያለሽ፣ መጣላትም ትፈልጊው እንደነበረን እንደ እንደመጀመሪያ ሻለም አሁን ሌላ ሀሳብ ከምታመጪ አንቺ ዝም በይ። በማይመለከትሽ ነገር አትግቢ። ማስረዳት ያለብኝ እሱ ነው አይደል? አንቺ ተረተሽዋል። በጣም አመሰግናለሁ፣ ስለተረዳሽው አመሰግናለሁ። እኔ ግን አልረዳም እንደዚህ አይነት አስተሳሰብ ገብቶሻል የመጣ ነው ለመዝናናት ነው። ቢያንስ አንቺም እንደወጣትነት ያለው ነገር አይተሽ አሳልፈሽበታል ያለውን ነገር ተረተሽኝ። እኔ መሄድ አልፈልግም። እናንተ አብራችሁ እንድትሄዱና ቢያንስ እኔ ትንሽ ጊዜ እዚህ ብቆይ፣ መምጣትም ካለብኝ ቢያንስ ከሷ ጋር ያለውን ነገር አስተካክየም ብዬ ጨርሼ፣ እሺ ካለችኝ እኔ ወደ ከተማ ይዤ ትመጥቺ እዛው አብረን ለምን ነው ጭራሽ። እንቢ ካለችኝ ደግሞ ያው እዚህ ለመቅረት ነው። ጭራሽ ይዘህልኝ ትመጣለህ። እናንተ ጤነኛ ናችሁ እንዴ? ያማል እንዴ አንተ ምን እየሆንክ ነው? እኔ ምን እሆናለሁ? እስከሁሉ ነገር እሺ ካለችኝ እኔ እዛ እዚህ አትመጣ ደስ ምክንያቱም ለኑሮ ያው ሁሉም እንደሚያውቀው፣ ከዛ ግን ቀልድ ከሌለ እኔ በቃ አልፈልግም። እንደዚህ ሲጀመር ማለት ነው አንተ ህፃን እንጂ ገና ለአዋቂነት አልደረስክም እውነት ሳወራት ሲጀመር ደግሞ አንቺ ልጅቷን አሳይ እኔ አውራታለሁ ልጅቷን ማለት ነው እንዴ ልጅቷ ለምን ደምታውራት አንቺ ሶስቶ ለምን ደምታውሪ እሱ ከእሱ ጋር ጨረሽ ሲጀመር ቤተሰብ አለ አይደል ከቤተሰብ ጋር ትነጋገራለ ከኔ ጋር ብቻ አይደለም ገና ዛሬ ነው አይደል የመጣኸው ግዴታ ነው ወስደዋለሁ። ዛሬ እኮ ነው ገና የመጣው እንዴ። ገና ከመምጣቱ ገና ሊበጠብጠኝ ይፈልጋል እንዴ? ምን ሆነሽ ነው? ቤተሰብ ጋር ለምን ደም ትወስጆ? አንቺ አሁን ሀሳብ ምንድን ነው? በቃ ንገረኝ። እኔ ሀሳቤ ከልጅቷ ጋር መሆኑ ሀሳብ ከሄነው አይደል ሀሳብ ሄነዋ። አንቺም ያየሹን ትናገራለች ለቤተሰብ

ቢሆን ማምን አይመስለኝም። በቃ ግን የሚገርም ነው። እግዚአብሔርን ፍራንክ አድርገናታል። ፋሚሊዎቹ በጣም ነው የተሳካልን። ኧረ አብሬ እንሄዳለን። ፋሚሊዎቹ እንግዲህ በሚገርም ሁኔታ ፍራንክ አድርገናታል። ተሳክቶልናል፣ እንዳሰብነው እሷን፣ በጣም ተናዳለች። እንግዲህ ጉዜም ለዚህ ፍራንክ ዋነኛዋ እሷ ዋነኛዋ እሷ ናት እና በጣም እናመሰግናለን በዚሁ አጋጣሚ እና የነበረን ቆይታ በጣም ደስ የሚል ቆይታ ነበረ። እናመሰግናለን፣ እንወዳችኋለን። መልካም ቀን ይሁንላችሁ።